አሰላሙ አለይኩም ወረህማቱላሂ ወበረካቱሁ። ውድና የተከበራችሁ የህሊ ሀይቄቱ ተከታታዮች እንደምናሏችሁን። የደናንኛ አልሐምዱሊላ። እናንተ እንዴት ናችሁ? ዛሬ በአዲስ ነገር መጥቻለሁኝ። እንግዲህ ሱመያ ጎንደር ገብታለች። ከገባች በኋላ እንግዲህ ሰይድ ሳይድ የኔ ንግስት ሲል ሲያቀማጥላት የነበረው ሰይድ እንግዲህ ሱመያን ሳላገባት በፊት ሀብታም ነበርኩኝ፣ የዛሬ ነው ያደርገው ና ሙሉ ሽጋ ተከራይቼ ነበረው ማኖራት እያለ እየፈገላ ነው። አዩ ደግሞ እራሴን አጠፋለሁ በማለት እንግዲህ ሰይድን እያስፈራራኝ ነው። አዲስ አበባ ምን ትሰራለህ፣ ናቶሎ ወደ እኔ አዳማ እያለች ነው ማለት ነው። አብራችሁኝ ከቆያችሁ አውራችኋለሁ ነግራችኋለሁ፣ ቁም ነገሩን ሌክቸር። ሰብስክራይብ አይረሳ፣ አበረታቶኝ ላለሁኝ ማለት ነው እና እንግዲህ ሰኢድ ሆዬ እኔ ሀብታም ነበርኩኝ፣ እሷን ካገኘህ ነው ያለፈልህ እያላችሁ ለምትኮንኑኝ ሰዎች እኔ እሷን ካላገባ በፊት እንዳውም ሀብታም ነበርኩኝ፣ ሁሉም ነገር ሞልቶኝ ነበር። ይላል ማለት ነው እና የዛሬ ያድርገው እና ሙሉ ሽገ ተከራይቼ ማኖራት ነበርኩኝ። እሷ ለራሱ ታቃላ ትናገራለች። እና እኔ እሷ ከመጣች አይደለም የከበርኩት ሀብታም የሆንኩት ይላል። ድሮም ሀብታም ነበርኩኝ፣ ዛሬም አልሐምዱሊላ የሚለው ሰኢድ እንግዲህ ነገሮች ተቀሳስረውበት ቡርኪና ፋሶ ድረስ ይመጣለሁ፣ እንኳን ጎንደር አይደለም ወይዘሮ ሱመያ ብሎ ሲናገር ነበር። ነገር ግን አዩ እንኳን ጎንደር ሊሄድ አደለም። ከአዲስ አበባ ከተደበቅበት ና ቶሎ፣ ወይንም ራሴን አጠፋለሁኝ፣ ወይንም ራሴን አጠፋለሁኝ በአንተ ምክንያት እያለች ነው። አንዴ እኔ እንጃ፣ ቃል ለመግለጽ ይከብዳል። አዎ ሰይ፣ ለምን ተደበቅ አዲስ አበባ ሀዩንስ ለምን ራቀት? ሱመያስ ርቃ ሄዳለች። ለምን ጎንደርስ አልሄደም? ጎንደር ይሄዳል ብለን እየጠበቅ ነው ነው ነገር ግን እስካሁን አልሄደም። ሄዳሉ ያለው ሰሄድ ሳይሄድ ቀርቷል። ሱመያ እንግዲህ ወንድ ከሆን ከአየሩን ታቀዋለ ና ቶሎ ጎንደር ወይንም ባህር ዳር ብላው ነበረ ያረገው። ይሁን እንጃ ደፍሮ የሚሄድ አይመስለኝም፣ ምክንያቱም የአየሩ ሁኔታን ያቀዋልና እንግዲህ አዩ በጣም እየተናደደች ነው የምትገኘው። ሰኢድ በጣም አናዶኛል። ነገር ግን ራሴን አጠፋለሁ ብዬ አስብ እና ከእሱ በላይ የሚወዱ ሰዎች ስላሉ እሱ ጋር ምን ያዳርቀኛ ትላለች። ነገር ግን ሰኢድ አዲስ አበባ ምን እየሰራ ነው? ለምን ተደበቀ? ለምን ወደ እኔ ሊመጣ አልፈለገም? ትላለች። ሰኢድ ያው በቀደም በተናገረው ሱመያ ቤተሰቦች ስለመጣይ በጣም ነው ደስ ያላቸው። ቤተሰቦች ስለዘየረያቸው በጣም ነው ደስ በቃ መታ አክብራቸው ስለጠየቃቸው ደስ ብሏቸዋል እያለ ነው። አልገባኝም፣ ብቻ አልገባኝም። እንግዲህ እንደሰማችሁት እንዳያችሁት ነው አዩ እዛ ላይ ትላለች፣ ራሴን አጠፋለሁ ሰኢድ ካልመጣ ዛሬ ነገ ሳይል ትላለች። እሱ ደግሞ በቃ ራሱን ደብቆ ተቀምጧል። ምን አስቦ ይሆን? ለምን አዳማ ሊሄድ አልፈለገም? ለምን እሷን ሊያገኘት አልፈለገም? አዩን ማለት ነው። ከአዩ ለምን ተደበቀ? በቃ ሱመያንም አቶ አዩንም ማጣት ፈልጉ ይሆን? ብቻ በጣም ከባድ ነው። እዛ ልጆቹ ያሳዝኑ ሳ ሚስጥሩን ስላወጣች በተናድም ሊሆን ይችላል። እዛ ላይ ደግሞ ኡመር እናት ደብድበውታል። ብቻ ነገሮች ስለተደራረቡበት ተጨንቁም ሊሆን ይችላል እዛ የተቀመጠው ማለት ነው። ምክንያቱም ኡመር ዝም አይለውም፣ እንዳስመታው ብድርን መለሳለሁ ሊል ይችላል። እና ያ ነገር ሊሆን ይችላል እና ሰኢድ እንግዲህ ነገሮች ተከብደውታል። አንደኛ ረመዳን ነው፣ ብቻ ይምነጽ እንፈልጋለሁ ብሎ ሊሆን ይችላል አዲስ አበባ የተቀመጠው። አዩ ደግሞ ና ቶሎ ትለዋለች። እንዴት አርጎ በረመዳኑ ቀን እንዴት አርጎ እንትን ይላል ማለት ነው። እና ያው እንግዲህ አዩ ያለችበት ሁኔታ በጣም ከባድ ነው። ምክንያቱም እሷ በቃ ሰኢድና አታ መኖራ አትፈልግም፣ ራሴን አጥፋለሁ እያለች ነው ያለችው ማለት ነው። ሰኢድ እንግዲህ ሄዶ በቃ እንደ በፊቱ በቃ ከጎና ይሆናሉ ብዬ አስባለሁኝ ማለት ነው። ውድና የተከበራቸው ቻናል የቤተሰቦች ላይክ፣ ሸር፣ ሰብስክራይብ አድርጎ ሰማኒ ኮራልቱላ አበርካቱ